ዩቲዩብ ዋጓን ገነርስ ዋጓን አርሰናላውያን እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ በእያላችሁበት ሀገር ሰዓት አቆጣጠር እንደምንከረማችሁ ሳሚኔ። ለማታቁኝ የዩቲዩብ ቻናሌ ስም ሳሚ ገነር ይባላል። የአርሰናል ደጋፊ ከሆናችሁ ስለ አርሰናል መስማት የሚመቻችሁ እንዲሁም የሌላ ክለብ ደጋፊ ሆናችሁ ስለ አርሰናል መስማት የምትፈልጉ ምን ትጠብቃላችሁ? አሁኑኑ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ነባሮች ላይክ፣ ሼር እንዲሁም ኮመንት ላይ ሀሳብ አስተያየታችሁን አስተያየታችሁ በመስጠት ዩቲዩብ ቻናላችንን ሞቅ ደመቅ እንድታደረጉልን ስል በአክብሮት እጠይቃለሁ። እስካሁንም ለምታደርጉልኝ ሁላ አመሰግናለሁ። ቪዲዮን ከመጀመራችሁ በፊት አርሰናላዊ ከሆንክ ምን ትጠብቃለህ? ላይክ አድርገህ ጀምር። እንግዲህ ተመልሰናል። ማናችሁ እስከሆነ ሃንጎቨር ያለቀቃችሁ የሰሜን ለንደኑ ጨዋታ የአራት ለአንዱ ድል የኢዜ ሃትሪክ ሃንጎቨሩ ያለቀቃችሁ የታላችሁ? እስኪ ኮመንት ላይ አለው አለው አለው በሉ። እኔ በበኩሌ ተዳክም ያለው ድምፅ ቀስ ቀስ እያለ ግን እየተከፈተ ይገኛል። ዛሬ እንግዲህ በተሞረደ ድምፅ የቻምፒዮንስ ሊግ አምስተኛ ዙር ጨዋታ ደግሞ አለ። ወሳኝ ወሳኝ ጨዋታ በኤምሬትስ እናስተናግዳለን ማለት ነው። ማንን ካላችሁ ደግሞ እጅግ በጣም እጅግ በጣም የምጠለው ስፔሻሊ በቻምፒዮንስ ሊግ መርሃ ግብር ላይ ብዙ ጊዜ ያቆሰለኝ ቲም ነው። ባየር ሙኒክን ባየር ሙኒክን በኤምሬትስ አስተናግደን የምንገጥመው ጨዋታ ይጠበቃል። ሁለቱ ክለቦች እንግዲህ የአውሮፓ ግዙፍ ክለቦች ናቸው። አሁን ባለው ጊዜ ማለት ነው። ባየር ሙኒክ እጅግ በጣም ጠንካራ የቡድን ሰርቷል። ቪሴንቴ ካምፓኒ የተመራ ማለት ነው። እስካሁን በሁሉም ኮምፒቲሽን ምንም አይነት ጨዋታን አልተሸነፈም። ምንም አይነት በጣም ጎል ያገባሉ ነገር ግን ትንሽ ድክመታቸው ምንድን ነው ከተባለ ግብ ይቆጠርባቸዋል። የአርሰናል ደግሞ ጠንካራው ክፍል ደግሞ ምንድን ነው ካላችሁ ግብ አይቆጠርበትም ማለት ነው። በቻምፒዮንስ ሊጉ ሁለቱም ክለቦች ከአራቱ ጨዋታ አራቱንም በማሸነፍ እንግዲህ ቻምፒዮንስ ሊጉ ላይ 12 12 ነጥብ ይዘው እሱ ብቻ አይደለም፣ በተመሳሳይ 11 11 የግብ ክፍያም አንደኛና ሁለተኛ ደረጃ በተመሳሳይ ነው ውጤታቸው። ስለዚህ የዚህ ጨዋታ አሸናፊ እንግዲህ የበላይነቱን ይይዛል ማለት ነው። የሚገርማችሁ የሁለቱ ክለብ ነገር ይገርማል። የአገራቸውንም ሊግ በግንባር ቀደምነት ሊጋቸውን ቶፕ ኦፍ ዘ ሊጎ ነው የሚመሩ ክለቦች ናቸው። የሚገርመው ነገር ግን የሁለቱ መምራት አይደለም። ከተከታዮቻቸው አርሰናል ከቸልሲ በስድስት ነጥብ ርቀት ላይ ተገኝቶ ባየር ሙኒክን ከአርቢ ሌዝቢግ ጋር በስድስት ነጥብ ልዩነት እንግዲህ ሊጋቸውን የሚመሩ ሁለት ክለቦች ናቸው ማለት ነው። እንደነገርኳችሁ ሙኒኮች እስካሁን ምንም አይነት ሽንፈት በቻምፒዮንስ ሊግ አላስተናገዱም። ይልቁንም ሁለት አሪፍ ስቴትመንት ዊን ነበራቸው። ቸልሲን በመጀመሪያው የቻምፒዮንስ ሊግ መርሃ ግብር ላይ ሶስት ለአንድ ማሸነፍ ችሎ ነበረ። ነገር ግን በአራተኛው ሳምንት ደግሞ ወይም በአራተኛው ዙር የቻምፒዮንስ ሊግ መርሃ ግብር ያምና ቻምፒዮኑን ፔስጂን በገዛ ሜዳው ላይ ሁለት ለአንድ በሆነ ውጤት ማሸነፍ ችሏል። ሱ ብቻ አይደለም ሁለት ለአንድ ሲያሸንፉ ሁለቱንም ግብ ያስቆጠራላቸው የቀድሞ የሊቨርፑል ተጫዋች ሉዝ ዲያዝን በአርባ ሶስተኛው ደቂቃ አካባቢ በቀይ ካርድ አውጥቶት ከግማሽ በላይ የሚሆነውን የጌም የጨዋታውን ክፍለ ጊዜ እንግዲህ በጎዶሎ ተጫዋቾች ነበረ ለመጫወት እየተገደዱት ማለት ነው። በእኔ በኩል እጅግ በጣም አሪፍ እግር ኳስ እንመለከታለን ብዬ አስባለሁ። ምክንያቱም አይመስለኝም ባየር ሙኒኮች ወደ ኤሚሬትስ መጥተው በሎብሎክ የሚጫወቱ ስለዚህ፣ አርሰናሎች የተወሰነ ከዚህ ቀደም እንደማናገኛቸውን ክፍት ክፍት ቦታዎች እዚህ ጨዋታ ላይ ምናልባትም ልንመለከት እንችላለን። ልንገራችሁ፣ ለእኔ እጅግ በጣም ወሳኙ ጨዋታ የእሁዱ የለንደን ደርቢ ነው። ምክንያቱም ፕሪሚየር ሊግ ነው ከባዱ ነገር ሻምፒዮን ለመሆን አሁን ደግሞ ጥሩ ግስጋሴ ላይ ነው ያለነው፣ አሪፍ ሞመንተም ላይ ነው ያለነው። ኖርዝ ለንደን ቀይ አስመረንባት ሄደናል፣ አይደለ ብሉነት ለንደን ብሉነች እያሉ አፋቸውን የሚከፍቱትን ቸልሲዎች ደግሞ በገዛ ሜዳቸው ሰጠት አድርገናቸው እንግዲህ ለንደን ኢዝ ሬድ የሚለውን ስቴትመንት መጻፍ አለብን። እንዲሁም የነጥብ ልዩነታችንን ይዘን መቀጠል አለብን። ኤቭሪ ጌም እንግዲህ ኢምፖርታንት ነች ካሁን በኋላ ከዚህ በፊትም ተናግሬ ያለሁ በተደጋጋሚ ኤኒ ጨዋታ ወደዚህ ስመጣ ኢቨን፣ ለምን ዌስትሃም አይሆንም? ኤቨርተን ለምን አይሆንም? ኤቨርተን ስን ልባችሁ የሚነካ ደጋፊዎች አላችሁ። ትላንትና ኤቨርተን በጎዶሎ ተጫዋች እንግዲህ ማንችስተር ዩናይትድን ከ80 ደቂቃ በላይ በጎዶሎ በ10 ተጫዋች ተጫውተው ማን ዩናይትድን በኦልትራፎርድ አንድ ለዜሮ ያሸነፉትንም ኤቨርተንንም ብንገጥም ኤቭሪ ጌም ባይ ጌም አርቴታ እንደሚለው ዘንድሮ ሀሳባችን ኤቭሪ ጌም ባይ ጌም እያሸነፍን መሄድ ነው። ነገር ግን ሊስን ይሄን ጨዋታ በእኔ በኩል አርሰናል ማሸነፍ አለበት። አንደኛ የሜዳ አድቫንቴጅ ሆም አድቫንቴጅ አለን። ደጋፊዎቻችን ፕሊዝ የኖርዝ ለንደኑን ድባብ ነገ ማምጡት። ሙኒኮች በጣም በጣም የምጠላቸው ቲም ናቸው። ብዙ ላይክ ጠባሳን አሳርፉብኛል ብዬ አስባለሁ። ሌስ ቢሆነስት እውነት ለመናገር 2023 እና 24 ሲዘን ላይ አሪፍ የተሻለ ቲም ሰርተን ቻምፒዮንስ ሊግ ላይ አርቴታ ክሬዲቱን ይውሰድ ካለመሳተፍ ከአይን ከአምስት ከስድስት ዓመት በኋላ ሳንሳተፍ በቻምፒዮንስ ሊግ ተመልሰን መተን እስከ ሩብ ፍጻሜ ድረስ መሄድ ችለን ነበረ። ሩብ ፍጻሜ ላይ ባየር ሙኒኮችን ነበር ያገኘነው። እንግዲህ የመጀመሪያውን ጨዋታ ሁለት እኩል ተጠናቆ በቀጣዩ ጨዋታ ሁለተኛው ዙር ላይ አንድ ለዜሮ አሸነፈውን ከሩብ ፍጻሜ ውድድር ውጭ ያደረጉን እነሱ ነበሩ። ግን እሱ ብቻ አይደለም ባየር ሙኒኮች በ2016-17 አርሰናላውያን አትረሱትም። በ16ኛ ዙር የጥሎ ማለፍ ጨዋታ ላይ በደርሶ መልስ አምስት ለአንድ አምስት ለአንድ በማሸነፍ በሁለት ጨዋታ አስር ጎሎችን አስቆጠረውብን። ኦ ማይ ጎድ ምን አይነት አስከፊ ምሽቶችን እንዳሳለፍን አትረሱትም አርሰናል። የሚገርመው ደግሞ ከዛም በፊት ቀደም ብሎ የነበረው የ2015 እና 16 ሲዝን የቻምፒዮንስ ሊግ አራተኛ ዙር ጨዋታንም እንዲሁ አምስት ለአንድ በሆነ ውጤት ስለዚህ በተከታታይ የነበሩ የዛን ጊዜ አርሰናል ኦ ማይ ጋድ፣ ጊዜ ግን ማይቀይረው የለም በደከምን ጊዜ አግኝተውን እንግዲህ በሶስት ጨዋታ አስራ አምስት ግቦችን አስቆጥረውብን እኛ ግን ሶስት ግቦችን ብቻ ነበር ማስቆጠር የቻልነው። ዋን ፐር ጌም እነሱ አምስት ፐር ጌም ማለት ነው። ስለዚህ አይ ዋንት ሪቬንጅ የምር ነው ምላችሁ። እዚህ ጨዋታ ላይ በቀል ያስፈልገናል። ሊስን እንደነገርኳችሁ፣ እኔ ቅድሚያ የምሰጠው ለለንደኑ ደርቢ ነው። ለፕሪሚየር ሊጉ ጨዋታ የተወሰኑ የተጫዋቾች ሮቴሽን አደርጋለሁ። እዚህ ፕሪዲክሽን ላይናፕን ስናገር የምትሰሙት ይሆናል። ሌላኛው የዚህ ጨዋታ ተጠባቂ ነገር ደግሞ ምንድን ነው ካላችሁ፣ አንድ ተጫዋች አለ ተመልሶ ወደ ኖርዝ ለንደን የሚመጣ ሃሪ ኬን ዲስ ጋይ። ይሄኛውም ሌላ ለአርሰናል ደጋፊዎች ናይትሜር የሆነ አጥቂ ነው። ታውቃላችሁ። በ21 አርሰናልን 21 ጊዜ በተቃራኒ ማሊያ ገጥሞ አስራ አምስት ግቦች አጎቶብናል። አርሰናል ላይ ያለው የጎል ሪከርድ ኢዝ ሜንታል። ስለዚህ ሃሪኬን ተመልሶ ይመጣል። ጋብርኤል ማጋሊዝ ደግሞ የለም ፊት አውራሪው ነገር ግን ሄን ካፔ አሳይቶናል የኖርዝ ለንደን ደርቢ ላይ እውነት ለመናገር ፕሬዥር ቻይ የሆነ ተጫዋች መሆኑን አስመስክሯል። እሱ ብቻ አይደለም፣ ላስት የርም ደግሞ ከሃሪኬን ጋር በተቃራኒ ሆኖ የመጋጠም እድሉን አግኝቷል። በባየር ሊቨርጉሰን ማለት ነው። ብልጫውንም ወስደው ቻምፒዮን መሆን ችሏል። የኬን እንግዲህ እርግማንን ስቲል የቀጠለ አንዱ ተጫዋች ከነዣካ ጋር በመሆን ሄንካፔ ነበረ። የነግም ጨዋታ ላይ ሄንካፔ የኖርዝ ለንደኑን አሜዚንግ ፐርፎርማንስ ይቀጥላል ብዬ አስባለሁ። ባይዘዌይ ሃሪኬን የዘንድሮ ሃሪኬን ደግሞ የባሰበት እያደር እድሜ በገፋ ቁጥር እንደ ወይን እየጣፈጠ የሚመጣ ተጫዋች ሆኗል። ሶፋር በሲዝኑ ሜይ ቢ 11 ጨዋታ ነው። አይ ቲንክ ቡንደስሊጋ የተደረገው ቻምፒዮንስ ሊግ አራት ጨዋታ ነው። ሜይ ቢ የንጉሱ ዋንጫ እነሱ ጋር የተደረገው ሁለት ጨዋታ ምናምንም ቢኖር ሶፋር ሀያ ሶስት ጎሎችን ማስቆጠር ችሏል። እንግዲህ ለጎልደን ቡትም እንግዲህ ትልቅ እድል ያለው በእኔ በኩል ዚ ሲዘን ጎልደን ቡቱን ሃላንድ ይከብዷል። ፕሪሚየር ሊጉ እንደ ቡንደስሊጋ አይደለም። ነገር ግን ሃሪኬን ያለው ጎል ማግባት ሪከርድ የሚገርም ነው። ሀትሪክ ሁለት ጎል በጨዋታ ሁለት ጎል ሦስት ጎል ሁለት ጎል አንድ ሁለት ጨዋታ ላይ ብቻ ነው አንዳንድ ጎል እንዲሁም ሳያገባ የወጣው ማለት ነው። ስለዚህ በባየር ሙኒኮች በኩል የነገውን ጨዋታ ፈታኝ የሚያደርግብን አንደኛው ተጫዋች እሱ ነው። ሁለተኛ ተጫዋች ደግሞ ሌላ አለ በፕሪምየር ሊግ ላይ ከአሁኑ የኖርዝ ለንደን ጨብደኛ ኤብሪቼዜ ጋር በአንድ ክለብ የተጫወተው በክሪስታል ፓላስ ኦሊሴንም አለ። የሚገርም የግራግር ተጫዋች ነው። የሚገርም የግራግር ተጫዋች እሱም እንግዲህ በባየር ሙኒኮች በኩል ለአርሰናል ስጋት ይሆናል ተብሎ የሚጠበቅ ተጫዋች ነው። እንግዲህ እውነት ለመናገር ያሰጋል። አርሰናል ላይም ጎል ይቆጠራል ብዬ ለመገመት ይከብዳል። ነገር ግን ሊስን የዘንድሮ የባየር ሙኒክ የፊት መስመር የአጥቂ ክፍሎቻቸው እጅግ በጣም ጠንካራ ነው። እድለኞች ሆነን የባለፈው የፒኤስጂ ጨዋታ ላይ ሊዩዝ ዲያዝ እንግዲህ በቀይ ካርድ ስለወጣ የነገው ጨዋታ ላይ እንግዲህ ሊዩዝ ዲያዝ አይሰለፍም ማለት ነው። ስለዚህ ከብዙ በጥቂቱ ቀለል ያለ ሊመስል ይችላል። ገሷት ግን ናብሪም አለ ተመልሶ የቀድሞ ክለቡን ለመግጠም እንግዲህ ናብሪም ይመለሳል ማለት ነው እንግዲህ፣ እሱንም በጥንቃቄ ልንመለከተው የሚገባ አንድ የባየር ሙኒክ ተጫዋች ነው ማለት ነው። ወደ ውጤት ግምት ሲሄድ አርሰናል ይህን ጨዋታ እውነት ለመናገር በጣም እየከበደኝ ነው። ሊሰን ሁለት ግምት ይቻላል። እንደ ልቤ ሁለት ለዜሮ ሁለት ለዜሮ ይለኛል ልቤ። የልቤ በልቤ ይዤ ሶስት ለአንድ ልገምት ይህን ጨዋታ አርሰናል ሶስት ለአንድ በሆነ ውጤት ያሸንፋል ብዬ አስባለሁ ኖርማሊ ሁለቱ ክለቦች ሲገናኙ ብዙ ጎሎች የመቆጠር ቻንስ አላቸው ከፍት የሆነ ጨዋታ እንመለከታለን ብዬ አስባለሁ ያው ሚካኤል አርቴታ ፕረስ ኮንፈረንሱ ላይ እንደተናገረው ጨዋታውን በብልጫና በፕሬር በሃይ ፕሬር እና በሙሉ የልብ መተማመን እንግዲህ ለማሸነፍ እንገባለን ብሎ ተናግሯል ይሄን መስማት እጅግ በጣም ደስ ብሎኛል። ምክንያቱም ሙኒክ አጥቅቶ የሚጫወት አደገኛ ቲም ስለሆነ ሜቢ ሲቲንና ሊቨርፑልን በገጠምንበት ጊዜ ያጠፈውን ጥፋት እንዳይደግም ብዬ እንደ ሀሳብ ጽፌው ነበረ። ነገር ግን ፕሬስ ኮንፈረንሱን ስሰማ ኦኬ ለማጥቃት ከሆነ የሚገባው ሆፕፉሊ ያንን ነገር ላንመለከት እንችላለን ብዬ አስባለሁ ወደ ፕሪዲክሽን ላይን አፕ ስንሄድ የግብ ጠባቂ እንደነገርኳችሁ ሮቴሽን የማደርግ ይሆናል። የግብ ጠባቂ ቦታ ላይ ዳቪድ ራያን ነው ማሰልፈው አይኖ ዳቪድ ራያ ሲሊጎል ነው። ባለፈው የኖርዝ ለንደን ጨዋታው ላይ የተቆጠረበት ሞርገን ጥፋቱን ያው ለዙቢሜንዲ የምሰጠው ይሆናል ምክንያቱም እንደነገርኳችሁ ባለፈው እርሊ ኳሱን ከግሩ ማስወጣት የሚችልበት ቻንስ ነበረ። የቀኝ የመከላከል ፉል ባክ ቦታ ላይ ቤን ዋይተን ባሰለፍ ደስ ይለኛል። ምክንያቱም ቲምበርን ማሳደፍ ፈልጋለሁ። ቲምበር እያሳየ ባለው ምርጥ ምርጥ ምርጥ ብቃት በዚህ ሰዓት ከአርሰናል ቤት እንዳይጎዳ ተግች የምጸልይለት ተጫዋጭ ዩሊያን ቲምበር ነው። የባለፈው ኖርዝ ለንደን ደርቢ ጨዋታ ላይ እጅግ በጣም አስገራሚ እንቅስቃሴ ከሚያደርጉ ተጫዋቾች መካከል አንዱ ነው። ሜሪኖንም ሳንረሳ ሜሪኖ እዛ ጨዋታ ላይ ጎል አላገባምና ወይም ደግሞ ብዙ እንቅስቃሴ ከአሲስት ውጭ ያለውን እንቅስቃሴ ብታዩ ኢዜ ሲያገኛቸው የነበሩት እነዛ ክፍት ቦቶች ሜሪኖ ትቷቸው የሚወጣው ሆን ተብለው ታክቲካል የተሰሩ ስሮች ነበሩ። ስለዚህ ቲምበር ቤን ዋይት ፊት ከሆነና በፊቱን ቤን ዋይት መመልከት ብንችል እዚህ ጨዋታ ላይ ቲምበርን አሳርፌ ቤን ዋይትን ነበረ ማሰልፈው። ነገር ግን አይ ዶንት ቲንክ ሶ። አርቴታም ራሱ ቤን ዋይትን የሚያስገባ አይመስለኝም። እንዲሁም ከአርቴታ ጋር ሆኖ ፕሬስ ኮንፈረንሱን ሲሰጥ የነበረው ቲምበር ስለሆነ ምናልባትም የነገን ጨዋታ ቲምበር ሊጀምር ይችላል ብዬ አስባለሁ። የቀኝ መሃል መከላከል ቦታ ላይ ዊሊያም ሳሊባን አደርጋለው። ዊሊያም ሳሊባ ኖርዝ ለንደን ደርቢው ላይ እጅግ በጣም ሪቻርልሰንን እንደ አሻንጉሊት ሲጫወትበት ነበረ። በጣም ደስ የሚል ፐርፎርማንስ ነበረ። ጋብርኤል አለመኖሩን ያ የመሪነት ስሜቱን ሳሊባ ስቴፕ ስቴፕ አፕ አድርጎ እንግዲህ ጥሩ እንቅስቃሴ ሲያደርግ ነበር በመምራትም አኳያ ማለት ነው። የግራ የመከላከል ቦታ ላይ ደግሞ ፔሮ ሄን ካፔን አደርጓለው። ዛት ጋይ ወዝ ሶ ጉድ። በጣም እጅግ የሚገርም ፐርፎርማንስ ነበረ። በሄንካፔ በኩልም የተመለከትነው ሆፉሊ የነገውንም ከሀሪኬን ጋር የሚኖረውን ፍልሚያ ከቡድን አጋሮቹ ጋር በመተባበር ጥሩ ስራ ይሰራል ብዬ አስባለሁ። እንግዲህ የግራ የመከላከል ፉል ባክ ቦታ ላይ ማይልስ ሉዊስ ስኬሊ ጊዜ ሊሰጠው ይገባል። ግልጽ የሆነ መልእክት ከቶማስ ቱሄል እንግዲህ ወደ ማይልስ ሉዊስ ስኬሊ ተላልፏል ይመስለኛል። የቻምፒዮንስ ሊግም ምርጫው ማይልስ ሉዊስ ስኬሊ ይመስለኛል፣ ምክንያቱም ከአትሌቲኮ ማድሪድ ጋር እሱን ነበረ የተጠቀመው። የነገም ጨዋታ ኢትስ ኖት ኦንሊ ጊዜ እንዲያገኝ ብቻ ሳይሆን ሮቴት ማድረግ አለብን። ካላፊዮሪ የሚገርም ልጅ ነው። የሚገርም ኦቨርላፕ እያደረገ ለክለባችን ከመከላከል ውጪ የማጥቃት ሂደቱንም ለማሳለጥ ከትሮሳርድ ጋር የሚያደርገው እንቅስቃሴ እጅግ በጣም አሪፍ ነው እና እርሱን ለለንደን ደርቢው ኪፕ እናደርግ እና ማይልስ ሉዊስ ስኬሊን የነገን ጨዋታ ማስጀምር ይሆናል። የመሀል ክፍል ቦታ ዙቢ ሜንዲን ማሰልፍ ይሆናል። ዙቢ ሜንዲን አጣምሮ ደግሞ ኢዜ እንዲሁም ኦዴጋርድ ዛሬ ትሬኒንግ ሲሰራ ታይቷል። ራይስንም ማሳረፈው ካያችሁ ራይስ እጅግ በጣም ተደጋጋሚ በእንግሊዝ ብሔራዊ ቡድንም በአርሰናልም በኩል ተደጋጋሚ የጨዋታ ጊዜ እያገኘ ነው። ስለዚህ የሱንም ሎድ ማኔጅመንት እንግዲህ በስነ ስርአቱ መጠቀም አለብን ብዬ ስለማስብ፣ ኦዴጋርድ ፊት ከሆነ ኦዴጋርድ፣ ዙቢሜንዲና ኢዜ የመሀል ክፍል ቦታውን እንዲመሩ እፈልጋለሁ ማለት ነው። በቀኝ የማጥቃት ክንፍ ክልል ቦታ ላይ ደግሞ ቡካዮሳካን የማስጀምር ይሆናል። ቡካዮሳካ ወደ ሞመንተሙ በመምጣት ላይ ይገኛል። የነገውንም ጨዋታ እንዲጀምር አደርግና፣ ነገር ግን ትንሽ የጨዋታ ጊዜ ካገኘ በኋላ በማዶኬ ቀይሬ ማስወጣው ይሆናል ማለት ነው። ግራ የማጥቃት ክንፍ ቦታ ላይ ማርቲኔሊ ነው ነገ ማሰለፈው። ትሮሳርድ ኦማይጋድ በቃ ትሮሳርድ የግራ ክንፍ የማጥቃት ቦታውን በኮንፊደንስ አሁን ረግጦ ይዞታል። ተቀዳሚ የአርቴታ ምርጫ ትሮሳርድ ሆኗል። ስ ኖት ኦንሊ ቢኮዝ ሂዝ ስኮሪንግ ተጋጣሚ አርሰናልን ለመግጠም የሚመጡ ቡድኖች ኖርማሊ በሎብሎክ የሚጫወቱ ስፔስ ማይተው ስለሆነ በስኪልፉል የሆነ ተጫዋች ትሮሳርድን እዚህ ቦታ ላይ መጠቀም ጥሩ ነው። ከማግባቱ ከማግባት ኮንትሪቢሽኑ በላይ ደግሞ ለክለቡ የሚሰጠው ክሮሶችን፣ የተለያዩ ጥቅሞች ስላሉት ትሮሳርድ እንግዲህ ኦልሬዲ ተቆጣጥሮታል ማለት ነው። የነገን ጨዋታ ግን ምናልባትም ክፍት ቦቶችን ከኋላ ማጥቃት ስለሚኖርብን እንዲሁም ትሮሳርድን ለቸልሲው ጨዋታ ማሳረፍ ስለምፈልግ ማርቲኔሊ ነው ማስገባው ማለት ነው። ማርቲኔሊ የቸልሲ ጨዋታ ላይም ፊት ይሆናል ተብሎ ነበር ይመስለኛል። ፊት ነው ጀስት እንትኑን ማኔጅ ለማድረግ አርቴት ያሰበ ይመስለኛል። የአጥቂ ቦታ ላይ ደግሞ እግዚአብሔር ፈቅዶ ቪክቶሪ ኮሬዝ ከጉዳት ካገገመ የነገን ጨዋታ ቪክቶሪ ኮሬዝን የማስጀምረው ይሆናል ማለት ነው። እንግዲህ ቪክቶር ኮሬዝ አሁንም ፊት ካልሆነ ግን ሜሪኖ በሌላ አይነት ሚኒያ ያን ቦታ እንዲወጣው ሜሪኖን ማስገባው ይሆናል። ታክቲካል አንደርስታንዲንጉ የሜሪኖ ጀስት ዎችን ፕሊዝ። የኖርዝ ለንደን ደርቢ ጨዋታውንም ደግማችሁ ማየት ከቻላችሁ እዩት። እሚገርም እሚገርም በብዛት በደጋፊዎች ወይም ደግሞ ለተመልካች በቲቪ ለሚመለከተው እንዲሁም በአካል ለሚመለከተው ያን ያህል ላይስብ ይችላል። ፕሪሚየር ሊጉ ፍጥነት ያለው ስለሆነ ሜቢ ትንሽ ቀርዘዜ ማለት ባህሪ ሊኖረው ይችላል። ነገር ግን የሚሰራውን ስራ በአትኩሮት ከተመለከታችሁት ታክቲካሊ እጅግ የሚካኤል አርቴታ ወሳኝ ወሳኝ መሳሪያ ነው። ስለዚህ ይህን ይመስላል የእኔ ስታርቲንግ ላይናፔ። ይሄ ቢቀየር የምትሉት ካለ ኮመን ሴክሽን ላይ አሳውቁኝ። ውጤት ግምታችሁንም ኮመን ሴክሽን ላይ አሳውቁኝ። ለዛሬ የመጣሁበት ርዕስ ይህን ይመስላል። ሆፕፉሊ ከድል በኋላ ደግሞ በማች ሪያክሽን ቪዲዮ የምንገናኝ ይሆናል። ለዛሬ የመጣሁበት ርዕስ ይህን ይመስላል። አማውት ፒስ ከሞን ዩ ገነርስ